ሰሉ ለእግዚአብሔር ስም እጅግ በጣም ይቅርታ እንድታደርጉልኝ መጠየቅ ፈልጋል። ምርጥ ዘር ነሽ፣ ምርጥ ዘር ይህ ምርጥ ዘር ደግሞ ዓለምን ይሙላ። ወጣቶች ያልታሰበ እርግዝና ሲፈጠር ወደ ትዳር መግባታቸው የተለመደ ነው። አምስተኛውንማ ከሌላ ይወልድ። ይህ በጎልማሶች ሊያውን ደግሞ በታዋቂ ሰዎች ላይም ይከሰታል። ወይ ተፋተናል እያሉ በሚፈጠሩ ግንኙነቶችም ልጅ የመጣባቸው ታዋቂ አርቲስቶች የተጋቡት በዚህ ምክንያት ነው ያስባለውና በርካቶችን ያስገረመው ያነጋገረው በተጋቡ በአምስት ወራቸው ልጅ የወለዱት ታዋቂ አርቲስቶች ህዝቡን እያታለሉ ኖረዋል ጭምር የተባሉበት እንዲሁም ከ14 ዓመታት በኋላ በድጋሚ ተጋብቶ ልጅ መውለድ ምን ያህል መታደል ነው የተባሉበት በተጋቡ ገና በአምስት ወራቸው ልጅ የወለዱት ታዋቂ አርቲስቶች አነጋጋሪ ሆነዋል። እኔ በህይወቴ 50 ዓመት ኖረያለሁ፣ ሳቄ ውስጥ ብዙ ነገር ዘልያለሁ። አርቲስት ገነት ንጋቱ ናት ልጅ የወለደችው። ይህም እንኳን ማርያም ማረችሽ እንድንላት ያደርጋል። ገነት ንጋቱ በኢንስታግራም ገጿ ልጅ መውለዷን ይፋ አድርጋለች። የልጇን ፎቶም አጋርታለች። በርካቶችም ይህንን ሲሰሙ ለሁለት የተከፈሉባቸውን ስሜቶች አስተናግደዋል። ገነት ንጋቱ ህዝብንና ተመልካቾቿን እያታለለች የውሸት ታሪክ እየፈበረከች ነው እስካሁን የቆየችው፣ አሊያም ልጅ በአምስት ወር እንዴት ሊወለድ እንደሚችል ትንገረን የሚሉ ተመልካቾቿ ቅሬታቸውን እያሰሙ ይገኛሉ። የ50 ዓመት ቲኔጅ ገርል ናት። በበዓል ቀን አዲስ ነገር የማያጣው የገነት ንጋቱ ቤተሰብ በዕለተ መስቀል በዓልም አዲስ ልጅ ወደ ቤተሰቡ ቀላቅሏል። ይህ ግን በርካታ ጥያቄዎችን ከጀርባው አስነስቷል። እንደሚታወቀው የገነት ንጋቱና የሙሉጌታ ጀዋሬ የፍቺ ሕይወት ለበርካቶች እንደ ምሳሌ የተወሰደ በርካታ በእንጥልጥል ላይ የነበሩ ትዳሮችም በእነሱ ምክር ፍቺ ፈጽመው በሰላም እንዲኖሩ ያደረገ ትዳር ነው። እነ ገነት በትዳር አልተስማማንም፣ ስለዚህ ተለያይተን ልጆቻችንን እናሳድጋለን። እንደ እህትና እንደ ወንድም ሆነን ነው ልጆቻችንን የእያሳደግን ያለነው። እናንተም ካልተስማማችሁ እንደ እኛ ሁኑ ብለው ሲመክሩ በእነሱ ምክር በርካቶች የተፋቱት እነገነት እንደ ወንድምና እህት እንዳልኖሩ ይልቁንስ ተመልካቾቻቸውን እያታለሉ እንደነበር አሁን ታይቷል። በእነሱ ምክር በርካታ ትዳሮች ተፈተዋል። እንደሚታወቀው ሁለቱ ጥንዶች ዳግም ወደ ትዳራቸው ተመልሰናል ያሉት የዛሬ አምስት ወር ገደማ በዕለተ ፋሲካ ነበር። አሁን ታዲያ በተጋቡ ከአምስት ወራት በኋላ ልጅ ወልደዋል። ቀደም ብሎ ግንኙነት ካልነበራቸው በአምስት ወር ልጅ ይወለዳል ወይ የበርካቶች ጥያቄ ነው። የለም የለም፣ ተፋተናል ብለው በመሐል ግንኙነት ነበራቸው፣ አሁን እርግዝናው ተፈጠረ፣ ስለዚህ በድጋሚ ለመጋባት ወሰኑ ያሉም አልጠፉም። አርቲስት ገነት ንጋቱና ባለቤቷ ሙሉጌታ ጀዋሬ ከአስራ አራት ዓመታት በኋላ ለመጀመሪያ ጊዜ በልጅ ተባርከዋል። ከጥቂት ሳምንታት በፊት ነበር አርቲስት ገነት ንጋቱ ነፍሰ ጡር መሆኗ የተሰማው። አይ ቦርጭ ነው፣ እድሜዋ እንዴት ያሉም አልጠፉም ነበር። በተለይም ማኅበራዊ ሚዲያ ላይ ሾልኮ የወጣው ፎቶ ነው ተደብቆ የነበረውን እርግዝናዋን በግልጽ ያወጣው። ገነት ፎቶን ስትነሳም እጇን ሸፍናው ነበር። ነገር ግን የገፋው ሆዷን ደብቆ ሊሸፍንላት አልቻለም ነበር። ገነት ንጋቱ መፀነሷ መታየቱን ተከትሎ ለዚህ ቤተሰብ በርካቶች የደስታ መልእክታቸውን ሲገልጹ የቆየ ቢሆንም እስካሁን ድረስ ግን ገነት ምንም አይነት መልስ አልሰጠችም ነበር። አሁን ግን በኢንስታግራም ገጿ እግዚአብሔር ይመስገን በማለት የወለደችውን ልጅ ፎቶ ጭምር አያይዛ ወደ አድናቂዎቿ አጋርታለች። ለዚህ እንደ ምክንያት የሚቀረበው በተለይም ደግሞ ሰዎች ላይ ድራማ እየሰሩ ነው እንዲል ያስባለው ዋናው ምክንያት ገነት ንጋቱና ሙሉጌታ ጀዋሬ በድጋሚ ከተሞሸሩ ገና አምስት ወር እየሞላቸው ነው። እርግዝናው ግን በፎቶ በታየበት ወቅት ከዛ የገፋ ነበር። ስለዚህ የተጋቡት ወይ እርግዝናው ሲፈጠር ነው፣ አሊያም ደግሞ እስከ ዛሬ ተለያይተናል እንደ ወንድምና እህት ነን እያሉ በየሚዲያው ይናገሩ እንጂ በድብቅ የፍቅር ግንኙነት ነበራቸው። በዚህ ፍጥነት እንዴት ይረገዛል የሚል ምክንያትን ያቀርባሉ። ይህም ሆነ ያ ገነት ንጋቱና ሙልጌታ ጀዋሬ ከአስራ አራት ዓመታት መለያየት በኋላ በፋሲካ ዕለት ዳግም ተጋብተው በአንድ ላይ መኖር ጀምረው አሁን ደግሞ በመስቀል ዕለት የልጆች የልጅ አባትና እናት መሆን ችለዋል። በርካቶች ገነት ንጋቱ እድሜዋ የሄደ መውለጃ እድሜዋ የተገባደደ አድርገው በማሰባቸው ምክንያት ገነት ንጋቱ አትወልድም ብለው ሲከራከሩም ሰንብተዋል። አሁን ታዲያ መውለዷ ሲሰማ የፈጣሪ ሥራ በማለት ፈጣሪን ሲያመሰግኑ በተለያዩ ማኅበራዊ ሚዲያዎች ታይተዋል። ፈጣሪ ምንም አይሳነውም፣ ሁሉም ነገር ያደርጋል በማለት የተደነቁም የአራት ልጆች እናት የሆነችው ገነት ንጋቱ አምስተኛ ልጅ መውለዷን በደስታ እያከበሩላት ከእሷ እኩል እየተደሰቱ ያሉ በርካቶች ናቸው። የቤተሰብ በአነጋጋሪነቱ የሚታወቅ በማኅበራዊ ሚዲያዎችም ተወዳጅነትን ያተረፈ ቤተሰብ እንደሆነ ይታወቃል። የይቅርታ የፍቅር ተምሳሌት ነው የሚሉት አሉ። ይህም በተለይ ከአስራ አራት ዓመታት በፊት ገነት ንጋቱና ሙሉ ጌታ ጀጓሬ መሀል ክፍተቶች ሲፈጠሩ በኋላም ጉዳዩ ወደ ፍቺ ደርሶ ሲለያዩ በመሐላቸው ፍርድ ቤት መካሰስም መጥቶ ነበር። በተለይም ደግሞ የማይረሱት ጊዜያት ውስጥ ገነት ህመም አጋጥሟት በነበረበት ሰዓት ለልጆቼ የወር አስቤዛ ገንዘብም አይቆርጥልኝም አይሰጥም በሚል ፍርድ ቤት ጭምር ከሰው ነበር። እነዚ ጊዜያት አልፈው ገነትም ህዝብ ከጎኗ ሆና ያንን ጊዜ ካለፈች በኋላ እጅግ ጠንካራ እናት ሆና ልጆቿን ለብቻዋ አሳድጋ አስተምራ በኢኮኖሚም ራሷን አሳድጋ እንደውም ከሙሉጌታ ጀዋሬ በላይ በኢኮኖሚ ከፍ ብላ የሚገርም ለውጥ በማሳየት ታታሪነቷን፣ ትክክለኛ የእናትነት ተምሳሌትን አሳይታ ነበር። በዚህም እስካሁን ድረስ በርካቶች ይወዷታል በርካቶች ያደንቋታል። ከዚያም ቀስ በቀስ እያሉ በማኅበራዊ ሚዲያዎች በመምጣት እኛ እንደ ወንድምና እንደ እህት ልጆቻችንን እያሳደግን ነው ሲሉም በርካቶች አመኗቸው። ከተፋቱ አይቀር እንዲህ ነው ለልጆች የሚያወጣው እንዲህ ነው ሲሉም በርካቶች ምስክር ሆኑላቸው። ነገር ግን ገነትና ሙሉጌታ ያላለቀው ፍቅራቸውን ከሕዝብ ተደብቀው እየጨረሱና እያጣጣሙ ኖሯል። አሁን መልሰን ተጋብተናል ካሉ ከአምስት ወራት በኋላ ልጅ መውለዳቸው ተሰምቷል። በዚህም ሆነ በዚያ እንኳን ደስ አላችሁ።